ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ውደድማች ተመልካቾቻችን፣ ያው እንግዲህ ዛሬ እላቸው የመጣሁት አንድ ታዋቂ ሰው የሚናገረው ንግግር ነው። ያ ታዋቂ ሰው ጓደኛዬ ነው። ብዙዎቻችን ለንጹሃን ድምጽ ሲሆን የምናውቀው ደሩ ዘሀረሩ ነው። ሰሞኑን ከበለጸገ በኋላ እንግዲህ ከበለጸገ በኋላ የምናገረው እሱ እራሱ መበልጸጉን በአደባባይ ስለተናገረ ነው። ባይዛዊ ጓደኛዬ ነው። የሰጠውን ምላሽ እዤላችሁ ነው የመጣሁት። በነገራችን ላይ ይህ ምላሽ ይህ ምላሽ እሱንና እሱን ነው የሚመለከተው እኔ አይመለከተኝም። ግን ደግሞ ምላሹ በከፊል ልክ ነው ብዬ ነው የማምነው። እኔ ራሴ የትምኪት አጌንስት ነኝ የትቢት አጌንስት ነኝ። ትቢት ለማንም ምንም አይጠቅምም። ሁለተኛው አንዳንድ ሰዎች አላችሁ፣ በኢትዮጵያ ጉዳይ ላይ እየፈተፈታችሁ በእኛ ጉዳይ ላይ አታወሩ የምትሉ ሰዎች አላችሁ። አንድ ኢትዮጵያዊ በኢትዮጵያ ጉዳይ ላይ ለማውራት በዛች ኢትዮጵያ በምትባል ግዛት ውስጥ መወለዱና መኖሩ በቂ ነው። በእኛ ጉዳይ ላይ አታወሪያ የምትሉ ሰዎች የእኛ የምትሉትን ሀገር ከመሰረታችሁ፣ የእኛ በምትሉት ሀገር ላይ ማንም አያወራም፣ የማውራት ምሱሴ የለውም። እኔ አሁን ለምሳሌ በኤርትራ የውስጥ ጉዳይ ላይ አላወራም። የኤርትራ የውስጥ ጉዳይ በጣም የተበላሸ ነው፣ ብዙ ችግሮች አሉ። ግን ደግሞ ኤርትራ የኢትዮጵያ አካል ስላልሆነች በዛ ጉዳይ ላይ እኔ ራሴ አላወራም፣ ብዙዎቹም ሲያወሩ ደስ አይለኝም። ምክንያቱም ኤርትራ በኢትዮጵያ ላይ የምታደርጋቸውን ተንኮሎች ለመመከት የሚደረጉ ንግግሮች፣ ለመመከት የሚደረጉ ማንኛውንም ነገሮች እደግፋለሁ፣ እኔ ራሴ አደርገዋለሁ። ከዛ በተረፈ በኤርትራ የውስጥ ፖለቲካ ላይ ጣልቃ ገብቶ መፈትፈቱ የኤርትራ ህዝብ በኢሳያስ እንዲሆኗል እንዳሆኗል ብሎ በማያገባን ገብቶ በኢሳያስ እና በኤርትራ ህዝብ መካከል መፈትፈት ልክ አይደለም። የኤርትራ ህዝብና ኢሳያስ በኢትዮጵያ ህዝብ ላይ የሚያደርጉት የፖለቲካ ጫና ካለ እሱን ለመመከት የሚደረግ ማንኛውም እንቅስቃሴ ደግፈዋለሁ፣ እኔም አድርገዋለሁ። ታዲያ ምን ለማለት ነው የፈለግኩት? በእኛ ጉዳይ ላይ በቃ የሆነ ከፍሎ እንደሚያሰራ ሰው ከዚህ በፊት ከፍሎ እንደሚያስወራ ሰው ከፍሎ እንዲህ ተናገር ብሎ እንደላከ ሰው አሁን አንዳንድ ሰዎች የሚያደርጉት ነገር ልክ አይደለም ብለው የሚናገሩ ሰዎች ነን ጭምር። በእኛ ጉዳይ አትግባ፣ በቃ ከኛ ጉዳይ ላይ አንሳ፣ ውጣ፣ ምናም ነገር ጀመር። መጀመሪያውን እንቫይት አድርገው የገባ የለም። ልክ ያልሆነን ነገር ትላንትም ልክ አይደለም ብሎ መናገር የጀመረ ሰው ነው ያለው። ዛሬም ልክ ያልሆነ ነገር ካለ አንተ ብትወደው ባትወደው ልክ አይደለም ብሎ ይናገራል። ያንን እንዳይናገር ደግሞ ማንኛውም ሰው ከኢትዮጵያ ማቀፍ ውስጥ መጀመሪያ መውጣትን ማረጋገጥና ሀገር ሀገርነትን ማረጋገጥ ያስፈልጋል። ሀገርነትን ካረጋገጥክ በኋላ እንደ ሀገርነት ትታያያለህ ማለት ነው። የሆነ ሆኖ እኔ ለማንኛውም ህዝብ ነጻነትን እና ሰላምን ነው የምመኘው። ፖለቲከኞች በሚያደርጉት ወከባና ግርግር ህዝብ እንዳይጎዳ ትልቅ ስጋት አለኝ። ሰሞኑን በአፋር በኩል መንገዶች ተዘግተው በአፋር በኩል እህል እንዳይገባ ወደ ትግራይ እየተደረገ ነው ያለው። ይሄ ደግሞ ልክ አይደለም። ልክ አይደለም ብለው ማውራት ያለባቸው ግን እነማን እንደሆኑ እኔ በግልጽ ታይቶኛል። እነማን መሆን እንዳለባቸው ነገሮችን ከኢሳያስ ጋር ያላዛመዱ ሰዎች መሟገት፣ መዋጋት መብታቸው ነው። ግን ከኢሳያስ ጋር አዛምደው ኢሳያስ ዘመዳችን ነው፣ ነጻ አውጫችን ነው፣ ለችግሮቻችን መፍትሄ አምጪ ነው ብለው የሚያምኑ ሰዎች በአፋር በኩል እህል እንዳይገባ ሲታገድ በአስመራ በኩል እህል ማስገባት ነው መፍትሄ ውሱ። ነው ምክንያቱም ኢሳያስ የችግሮቻችን መፍትሄ ነው ብሎ ስላቀረቡ እና የሆነ ሆኖ ደሩ ዘሀረሩ በምን ምክንያት ነው ብግን ብሎ መልስ እየሰጠ ያለው እኔ ከዚህ በፊት የተናገርኩት ይሄ ከዚህ ንግግሬ ከዚህ ደቂቃዎች በፊት የተናገርኩት ንግግሬ በአጠቃላይ ምንድን ነው የሚያመለክተው? ማንንም አያገባህም፣ ዝምበል አርፈ ተቀመጥ የማለት መብት የለህም፣ ለማንህም ማለት ነው። መጀመሪያም ቫይተርግኸው ከፍለኸው እንዲያወራ ያደረግከው የለም። አሁንም ሲያወራ ያልተመቸህ ነገር ሲኖር ዝምበል የማለት መብት የለህም። ይሄ ውድቀት ነው ውድቀት ነው እና ትቢት እንተው፣ ትቢት ተንኮል፣ ይሄ እየተዋወቅን አንናናቅ፣ በቃ መናናቅ። በነገራችን ላይ ሰዎችን መናቅ ራስን ነው የሚጎዳው፣ የናከውን ሰው አይደለም የሚጎዳው፣ ራስህን ነው የሚጎዳ ትምኪት ራስን ነው የሚጎዳ ትምኪት፣ ያሳየኸውን ሰው አይደለም የሚጎዳው እና ከትምኪት እንውጣ። ሞር ሞር ከፖለቲካ ይልቅ ለህዝብ እናስብ። የሆነ ግሩፖችን ከፍ አድርጎ ለማሳየት ከመጣር ይልቅ ህዝብን ከፍ አድርጎ ለማሳየት እንጣር። የህዝብን ችግር ለመፍታት እንስራ። በአጠቃላይ እየሆነ ያለው ነገር ደስ የሚል አይደለም። በቃ ደስ የሚል አይደለም እና ኢትዮጵያ አልመለሰቻቸውም። ለምሳሌ ስታሊን እና የስታሊን ግሩፕ ህዋትን ጨምሮ ኢትዮጵያ መፍትሔ አልሰጣቻቸውም ብለው በግልጽ ነው እኔ የቆሙበትን ቦታ ስለማያከብር ማለት ነው ኢትዮጵያ ይሄን ይሄን መፍትሄ አልሰጠችም። የወልቃይትን ጉዳይ አልመለሰችም። የባድሜን ባድሜ እስካሁን በኤርትራ ቁጥጥር ስር ነው ያለው። በርካታ የትግራይ ግዛቶች በሻቢያ ቁጥጥር ስር ነው ያሉት እስካሁን ድረስ እና ይሄንን ኢትዮጵያ መፍታት አልቻለችም። ድርድሩ ማሳካት አልቻለም የሚል ማንኛውም የህወሓትና የስታሊን የአሁኑ ሰዓት አይዲዮሎጂ አቀንቃኝ ኢትዮጵያን እና ብልጽግናን ኮምፕሌን ማድረግ የለባቸው። ማድረግ ያለባቸው ምንድን ነው? አሁን አሊያንስ ከጀመሩት ከፋኖ እና ከኢሳያስ ጋር ተነጋግረው የውልቃይትንም ጉዳይ መፍታት፣ የሻእቢ የኤርትራና የትግራይን ድንበር ጉዳይ መፍታት፣ ከዛም በኋላ እነሱም ተስማምተው ወደ ኢትዮጵያ መዝመት ነው። እኔ በሚያደርጉት ነገር ቅሬታ የለኝም። መዝመት በቃ አለቀ። ችግርህን ፈተህ ያልተመለሰውን መልሰህ። አሁን ከፋኖ ጋር ምናምን ምናምን ምናምን ይባላል አይደል? በቃ በወልቃይት ጉዳይ ላይ አብይን ሳይሆን መክሰስ ያለብህ ከፋኖ ጋር በጀመርከው የድርድር አስተካክለህ ወልቃይትን የትግራይ አድርገ ያድርገ ከፋኖ ጋር አሊያንስ ፈጥረህ ከሻቢያ ጋር አሊያንስ ፈጥረህ ኢትዮጵያን መውጋት ነው በቃ። እንደዛ ብለህ የምትል ከሆነ እንደዛ ነው ማድረግ ያለብህ እንጂ በዛ ጋር ከሻቢያ ጋር እየተሞዳ ሞድክ ከፋኖ ጋር እየተሞዳሞድክ ፋኖ የያዘውን መሬት ኢትዮጵያ አላስለቀቀችልኝም፣ ብልጽግና አላስለቀቀልኝም። ኤርትራ የያዘችውን መሬት ብልጽግና አላስለቀቀልኝም፣ ኢትዮጵያ አላስለቀቀችልኝም። ድርድሩ እንዲሳካ አላደረገም። እንዴት ነው የሚያደርገው? እኔ አንዳንዴ ግራ ይገባኛል። ድርድሩ ማን ነው እያደናቀፈ ያለው የሚለውን ጥያቄ እናንተው እራሳችሁ መልሱ ለህዝብ የምታስቡ ከሆነ አሁን አሊያንስ የፈጠርከው ፋኖ በወልቃይት ጉዳይ ላይ አይደራደርልም። በጭራሽ አይደራደርልም። በጭራሽ ለአፉ እንኳን ለዚች ለችግር ጊዜ መውጫ እንኳን ብሎ በቃ የወልቃይትን ጉዳይ እናሳድረው የባድሜን ጉዳይ እናሳድረው ብሎ አይደለም ከአንተ ጋር እየተስማማ ያለው፣ አቋም ይዞ ነው። በወልቃይት ጉዳይ ላይ አቋም ይዞ ነው። የኔ ነው የኔ ነው በሚል አቋም ነው ከአንተ ጋር የተደራደረው እየተነጋገረ ያለው እየተሞዳሞዳ ያለው። ሻቢያም እንደዚሁ ሶ ድርድሩ እንዳይፈጸም እያደረገ ያለው ብልጽግና ነው ወይስ እናንተ ናችሁ? ወይስ ፋኖ ነው? ግራ ተጋብቻለሁ፣ እኔ ራሴ በግሌ ማለት ነው ሶ የሚታየኝ ግን መፍትሄ ምንድን ነው ለእኔ የሚታየኝ መፍትሄ ምንድን ነው? የባድሜንም ጉዳይ የወልቃይትንም ጉዳይ የተፈናቃዮችንም ጉዳይ መፍታት ያለብህ አሁን አሊያንስ ከፈጠርካቸው ኃይሎች ጋር ነው። ከነሱ ጋር ተግባባ ኃይሎችን እንዲመልሱ ምናምን አድርግ። ወልቃይት ጉዳይ ላይ ፋኖ የሚባል ጥያቄ እንዳያነሳ ተደራደር እና ከዛም በኋላ አንድነት ፈጥራችሁ ያው ምክር እኮ ነው፣ አንድነት ፈጥራችሁ ወደ ኢትዮጵያ ውጊያ ጀምሩ። እኔ ችግር የለብኝም። እኔ እናንተ በምታደርጉት ውጊያ የሚያልቀው ህዝብ ነው የሚያሳዝነኝ እንጂ እናንተ በምታደርጉት ውጊያ ለምታዋጋችሁ። ምክንያቱም እኔ አደለም ሄጄ ለኢትዮጵያ የምዋጋላት የሚዋጋላት ሞኝ አለ፣ እሱ ይዋጋላታል። ለእናንተም የሚዋጋላችሁ ሞኜ ካለ እሱ ይዋጋላችኋል። ችግር የለኝም። በመሀል ግን የሚያልቅ ህዝብ አለ፣ እሱ ያሳዝነኛል። የሆነ ሆኖ ራስ ምታት አሞህ የጉንፋን መድኃኒት አይወሰድም ለማለት ነው። እስቲ ደሩን እናድምጠው። አሁን የምትሳደቡ ሰዎችንም በጣም አከብራችኋለሁ። መሳደብ ትችላላችሁ። ከዚህ ቪዲዮ ውስጥ ጀርባ ሆናችሁ ግን በጣም ነው ማከብራችሁ፣ በጣም ማለት ነው ግን ልክ አይደለም። በቃ ልክ ያልሆነን ነገር ሰውን እኔ ኮንትሮል ላድርግ አትበሉ። በቃ ይሄ አያስፈልግም፣ ይሄ አያስፈልግም። ጥሩ አይደለም። ሰው የራሱ አእምሮ አለው፣ የራሱ ጭንቅላት አለው። በራሱ አእምሮና በራሱ ጭንቅላት ነው የሚመራው። ያንን የራሱ አእምሮና የራሱ ጭንቅላት ያለውን ሰው እኔ የምፈልገውን ቃል ተናገር፣ ከኔ ውጣ፣ ከኔ የኔን ነገር አታውራ። አንተስ ስለኔ ነገር እያወራ እኔ ስለ አንተ ነገር የማላወራበት ምንም ምክንያት የለም። ኦፊሻሊ ከኢትዮጵያ የተገነጠለ አካል እስካለ ድረስ ኦሮሞም ይሁን ትግራዋይም ይሁን ሶማሌም ይሁን ማንም ይሁን በእኔ ጉዳይ አታውሩ የማለት መብት የለውም። ቢኮዝ ኢትዮጵያ በሚባለው ማዕቀፍ ውስጥ ወደደም ጠላም እዛ ውስጥ ነው ያለው። ከዛ ይውጣና፣ ከዛም በኋላ ስለሱ ነው የሚያወራ አይኖርም። ሶ አሁን የደሩን ንግግር እና እንስማው። ሰላም ሰላም ሰላም ውዶቼ እንደምን አላችሁልኝ? ሁላችሁም በያላችሁበት ሰላምና ፍቅር ይብዛላችሁ። እንዳው በጣም አንገብጋቢ ጉዳይ ከሌለ በቀር ብዙም በማህበራዊ ሚዲያው ላይ አልከሰትም። ለዛም ነው የጠፋው። ዛሬ እንዳው አንድ ቪዲዮ አየሁና በጣም ገረመኝ። የወያኔ ውድቀቷ ንቀቷ ነበር፣ ሌሎችን መናቋ፣ ሌሎችን ማሳነሷ፣ ሌሎችን እኔ አውቅላችኋለሁ ማለቷ ነበረ ዛሬ ኢምፕሩቭ የሚያደርግ ነገር አየኝ። በነገራችን ላይ ይህን ዘገባ ግንቦት ሀያ ለምን ካልተከበረ የሚል ነው። ግንቦት ሀያን ማክበር የሚፈልግ ያክብር፣ ማክበር የማያፈልግ ደግሞ አክብሩ፣ ግዴታ አለን በዚህ አጋጣሚ ማለት ነው። ለሚያከብሩት መልካም በዓል። ደሩ ዘሀረሩ ከግንቦት ሀያ ይልቅ ግንቦት ልደታ ትቀርበኛለች። ግንቦት ልደታን ባከብርሽ ላይ ከዛ ይልቅ ትናንትና የመንግስቱ ኃይለማርያም ልደትን አክብር ነው መንግስቱ ኃይለማርያም ሀገራችንን እንድንወድ ምንም ጨፍጫፊ ምንም ገዳይ ምንም የፈለገውን ቢሆንም የኔን ትውልድ ሀገራችን ኢትዮጵያ እንድንወድ አድርገታል። ያ አይደለም። በዚህ አጋጣሚ እና ታከብረዋለህ የለመቱ ነው። እኔ የማከብርበት ምንም ግዴታ የለም። ለሚያከብሩት ግን መብታቸው። በዚህ አጋጣሚ በሰው መብት ውስጥ አልገባም። ይሄ እንድታወቅ እፈልጋለሁ። ግን በጣም የሚያሳፍረው ነገር ግንቦት ሀያ በእኛ በግንቦት ሀያ የተነሳ ሽመልስ አዲሳ አማረበት ዶክተር አብይ አማረበት፣ ዳንኤል ክብረት አማረበት፣ ሌሎች ኢትዮጵያውያኖች ደግሞ አማረባቸው። ግንቦት ሀያ ባይኖር ኖሮ ዶክተር አብይ ጅማ ላይ ቡና ለቃሚ ነበረ። ሽመልስ አብዲሳ ግንጭ ላይ የፈረስ ላይ ይወጣና የፈረሰኛ ነበረ የሚሆነው። ዳንኤል ክብረት ደግሞ ተንኮለኛ ቄስ ይሆን ነበረ የሚል ዘገባ ተዘግቧየውና ለዛ መልስ ለመስጠት ነው። በነገራችን ላይ እነሱ ሲመጡ ምን ይመስሉ ነበረ የሚለውን ነገር በዛ ከጣ ግን ቦታ እነ ደብረ ጽዮን በሏቸው፣ እነ መለስ ዜናዊ ይበላቸው እና አቦይ ጸሐይ ባላቸው ሲመጡ ምንድን ነበረ የተረገጠ ጫማ ይመስሉ የነበሩ ሰዎች በሃያ ሰባት ዓመት ውስጥ ምን ያህል ወዛም እንዲሆኑ ምን ያህል እንዳማረባቸው ምን ያህል እራሳቸውንና የሚመለከታቸውን ሰዎች እንደጠቀሙ የሚያሳይ ነገር መናገር እንችላለን። በዚ አጋጣሚ ግን እስቲ እንስማቸው። ዳንኤል ክብረት ያፈረሰ ቀሶይን በጀመሩት መንገድ ሄደው በቀበሮ ጉድጓድ ቆሮ እየበሉ የሚቀመጡ ወታደር ከመሆኑ የዘለለ ዕጣ ፈንታን ላይኖራቸው ይችል ነበር። ይህን የሚለው ዳንኤል ክብረት ነው። ስለ ዳንኤል ክብረት ዳንኤል ክብረት በጽሁፉም በምንም መልስ መስጠት ይችላል፣ ግን ቦታ ባይኖር ዳንኤል ክብረት ዳንኤል ክብረት በነገራችን ላይ የዩኒቨርሲቲ ተማሪ የነበረ ከዛም ደግሞ ደርግ ሊወርቅ ሲል ምንድን ነው የሚባለው? ወደ ሲዳማ አካባቢ አለ። ማሰልጠኛ ጣቢያ ውስጥ ሄደው ሊዘምቱ ከነበር ውስጥ የዩኒቨርሲቲ ተማሪ የነበረ ሰው ነው። በዚህ አጋጣሚ ያሱ አልገረመኝ። ያሱ በጽሁፉም በስነ ጽሁፉም ይችላል መልስም ሊሰጣቸው ይችላል። እንምጣ፣ አብይ ጋር እንምጣ። ግንቦት ሀያ ባይኖር ኖሮ እነ አብይ አህመድ የጅማ ቡና ለቃሚ ከመሆን ያለፈ ዝና ሊኖራቸው የሚችል አይመስልም። ግንቦት ሀያ ባይኖር አሁን ጅማ አየህ የሚለቀም ነገር አለ። በዚህ አጋጣሚ ማለት ጅማ ላይ ቡና የሚለቀም ከሆነ መቼም የጅማ ሰው ወደ ትግራይ አልሄደም። ምንም ጠረጠረ ትግራይ ላይ ሄዶ አለ ቡና የለቀመው እንድታውቁት ማለት ነው። በዚህ አጋጣሚ ጅማ ቡና ለቃሚ ነበረ፣ ግን በ27 አመት ታሪክ ውስጥ አ እነ ጀዋር ዛሬ ፖለቲካ አቋማቸው ምን ምንም ምንም፣ ትላንት ሲጽፉ አውቃለሁ የጫላን ቡና ነው ሀጎስ ብሎ ጽፎበት ሲነግድ ነበረ። ብሏላ ጅማ ቡና የሚለቀም ነገር አለው። በዚያ አጋጣሚ ጅማ ሰው ወደ ትግራይ ሲሰደድ አይቻል አቅም ይህ አቅ ነው የምነግራቸው። እና ይሄ ትቢት ነው ትቢት፣ ይሄ ትቢት ነው ዋጋ የሚያስከፈለው። በነገራችን ላይ ህወሓትን ዋጋ ያስከፈለው ማለት ነው። አንድም አንድም፣ የኦህዴድም በሉት የብአዴንም ሰው በሉት ትግራይ ውስጥ ሄዶ ቡና አለቀምም፣ ምንም ሲለቅም አይቻል አቅም። የራሱን ቡና ጅማ ላይ መልቀም ይችላል፣ መብቱም ነው። ተፈጥሮም የሰጠው ነው ተፈጥሮም ሲፈጥሮ የሰጠው ነው ግን እነሱ ወያኔዎች ጅማ ላይ በሀጎስ መታወቂያ በቡና ሲልኩ ነበር። ምንም ጥርጥር እነ ስማው፣ በነገራችን ላይ ምናልባት ስማቸውም ከአብዮት አህመድ ወደ አብይ አህመድ ላይቀየር የሚችል ነበር ግንቦት ሀያ ባይኖር ኖሮ እና ዳነች አብቤ ያርሲ ወይዘሮ፣ እነ አገኘሁ ተሻገር የክምር ድንጋይ ነዋሪ፣ እነ ሽመልስ አብዲሳ የግንጭ ፈረሰኛ፣ እነ አደም ፋራህ የኦጋዴን በነገራችን ላይ አሁን እንነጋገር ከተባለ ነው፣ ወይዘሮ አዳነች አበቤ የአርሲ ወይዘሮ የሆኑ ነበር ይሻላል። በነገራችን ላይ እነ አዜብ መስፍን ምን ነበሩ? ምን የሱዳን ሸልያን ነበሩ። እንደ እውነቱ እንነጋገር ካለ ከሱዳን የመጣ ምናምን ነበሩ። አለም እንደዚህ ማለት አተብቱበት በዚያ አጋጣሚ ማለት ነው። ይሄ ትዕቢታችሁ ነው ዋጋ ያስከፈላችሁ። በዚያ አዳነች አበቤ የአሩሲ ወይዘሮ የሆኑ ነበረ። ወይዘሮ መሆኑ እኮ ክብር ነው። በዚህ አጋጣሚ መሆን ክብሩ ነው። ይሄ ዳርሜው ውስጣችሁ ያለው ትዕቢት ስላልወጣ ነው መናገር ስላለብኝ ነው። በዚህ አጋጣሚ ይህ ከትግራይ ህዝብ ጋር የሚያገር የትግራይ ህዝብ ኢትዮጵያ የትኛውን ቦታ ላይ ሀገሩ ነው፣ እንወደዋለን እናከብር። የወያኔ ፕሮፓጋንዲስቶችና ወያኔዎች ግን ትላንት የወደቁበትን ትላንት ያዋረዳቸውን ነገር ሁሉ አልተዉትም። እንስማው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 ሲመልስ አብዲሳ የዛሬ የግንጭ ፈረስ ላይ ፈረስም ሲኖር እኮ ነው አለ። ሲኖር ነው አለ። አይቻልም። በነገራችን ላይ ሁሉም የራሳቸውን ያደረጉት በዚህ አጋጣሚ የራሳቸውን ያልሆነ የህዝብ ንብረት ከህዝባቸው ላይ ዘርፎ ከሆነ ሌላ ኬስ። በዚህ አጋጣሚ የግንጭ ፈረስ የግንጭ ሰው ነው። የጅማ ቡና የጅማ ነው። ያሩስ እመቤት መሆነ እንትን አይሉትም በነገር እመቤት ማለት ማረፊያ ማፈሪያ አለ በዚህ ይሄ ትቢታችሁ ነው ዋጋ ያስከፈላችሁ የነበረው። በነገራችን ላይ የኢትዮጵያ ህዝብ አንቅሮ የተፋችሁ ወያኔዎች ትልቁ ይሄ ንቀታችሁ ነበር። በዚህ አጋጣሚ ግንቦት ግንቦት እንዴ የሱዳን መተት አርግተህ ምናምን ገብተ ደግሞ ላነጅበትል አይነበረም በዚህ አጋጣሚ ኤኒሃው ይሄ ማፈሪያ ማፈሪያ ፕሮፓጋንዳ ነው። በነገራችን ላይ ይህንን ነው ማለት ነው። አያችሁ እኛ ፈጠር ናችሁ ሌላውን ፖለቲከኞች ጫማ ለባስነ ምናምን ብለን ስንቃወም እዚጋ እኛ በላን አጠጣን የሚለውን የምንደግፍበት አንዳች ምክንያት የለ። በዚያ አጋጣሚ እና ፈረስም ፈረስ ስላለ ነው፣ ቡናም ቡና ስላለ ነው። በዚ አጋጣሚ እነ መንጆሪን ላሳያችሁ እንዴ እነ መንጆሪ ላሳይ ይችላሉ። ምን ኮ እንት የሚላለ በዚ አጋጣሚ መንጆሪ ኖ ስትገባ ድሮ መልኳ ምን ይመስል ነበረ የሚለውን ዝም ብለህ ታሳየዋለ ለህዝቡ ማለት ነው። ይሁት መንጆሪ ነው። እቺ ነበረች አለም እቺ የምታወት መንጆሪ ነው። ከዛ ከትጥቀና ከምኗን አስረክባ ምን መሰለች። በዚህ አጋጣሚ በ27 ዓመት ዝም ብሎ ራፍሊ የሷን ላሳያችሁ እንጂ ከዛ ከዛ ምን ሆነች እዚህ ጋር እዩዋት። አብዚህ ወርቂ አብዚህ ወርቂ ይሄን ወዝ ያዘች ማለት ነው። ሀያ ሰባት ዓመቱ እናንተን ወዛም አድርጓል። በዚህ አጋጣሚ ሌላውን የትግራይን ህዝብ ግን እኔ እሱ የትግራይ ህዝብ ይናገርበት በዚህ አጋጣሚ የትግራይ ህዝብ እንደ ሌላው ኢትዮጵያዊ መከራውንም ሲያይ የነበረ ነው እና እችን ትዕቢታችሁን ተዋት። ይሄ እጅግ እጅግ በፕሮፓጋንዳችሁ የምታደርጉትም ማለት ነው ይሄ እጅግ አደመ የሚባለው ብብታም ቅንቅናሙ ወያኔ። በዚህ አጋጣሚ ይህን ነገር ስቶፕ የምታደርጉት ይሻላል ብዬ ነው እንደ ምክር ነው የምሰጣችሁ። የሚያሳፈርም ነው። ትላንት ዋጋ ያስከፈላችሁን ትዕቢት ዛሬም የምንደግመው ማለት ፌር አለም በዛው ስታቅራሩበት በነበረው ቪዲዮ ለሰናበታችሁ ደሩን ምንድን ያናደደው ምንድን ነው ለሚለው በዛው ቪዲዮ በዛው ትቢታችሁ ማለት ነው በነገራችን አብይ ጅማ ላይ ቡና ቢሰጥ የራሱን ነው ሽመልስ ግንጭ ላይ ፈረስ ቢዘል የራሱ ነው ዳንኤል ክብረት ቄስ ሆኖ እዛ አይቀር ቅስና ሙቀት ነው በዚያ አጋጣሚ ማለት ነው እ ይሄን እንድታውቁት ፈልጋለሁ። ግንቦት ሀያ አክብረው እዛው አንተ ከፈለከ እኛ እኔ ግን አላገብረው። ከግንቦት ሀያ ግንቦት ልደታ ወይ ደግሞ የመንግስቱ ኃይለ ማርያም ልደት በልጦብኝ እያከበርኩ ነው። መንግስቱ ኃይለ ማርያም እንኳን ልደትህን አከበርክ፣ በዚህ አጋጣሚ እንኳን አከበርክ። ሰማንያ አራት አመት አርለም ጠላቶቹ ሲረግፉ ገና ያሳይህ ብዬ እመርቀዋለሁ። ይህን ነው የምለው።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 ስንፍናውም እንደሆነ ታውቃላችሁ። አያችሁ፣ ደሃ እንኳን አላደረጓቸው። አሁን አደም ፋራ ፍየላለሁ ፍየላለሁ፣ ወላሉ ወላሉ፣ ሱማሌ ፍየላለሁ ፍየላለሁ፣ አፋር ፍየላለሁ። በዚህ አጋጣሚ አሁን ሰረቀ ብትል አፍራለሁ። የራሱን ንብረት ሸጠ፣ የራሱን ነገር አደረገ በራሱ ፈረስ ላይ ሰገረ በራሱ